አበስለቶም ይላል መዝሙር ሰላሳ አራት ላይ ምንድን ነው? የእግዚአብሔር አይኖቹ ወደ ጻድቃን፣ ጆሮዎቹም ወደ ስለታቸው ወደ ልመናቸው ነው ይላል። ቅዱሳን ጻድቃን ሐራዮም ከርሰሞሙ ይላቸዋል። ከእናታቸው ማዕፀን አስቀድሞ እግዚአብሔር ለቅድስና ለአገልግሎት ለተጋድሎ ጠላትን ድል እንዲያደርጉ ይህን አልጫ ዓለም እንዲያጣፍጡ ይህን ድንግዝግዝ ዓለም በእነሱ በወንጌል ብርሃንነት እንዲያበሩ ከሞት ወደ ህይወት ከጣዖት አምልኮ ወደ እግዚአብሔር አምልኮ ከጨለማ ወደ ብርሃን ወደሚደነቀው ወደ እውነተኛው ወደ ክርስቶስ ኢየሱስ ወደ እሱ ወደ ዘላለም ህይወት ሰዎችን እንዲያመጡ እግዚአብሔር አስቀድሞ ከእናታቸው ማህፀን መርጧቸው ለእኛ አገልጋይ ለእኛ ብርሃን ለእኛ መርሕ ፍኖት እንዲሆኑ እግዚአብሔር መርጧቸዋል። በተለይ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ኢትዮጵያዊ ሐዋርያ በዚች በሀገራችን የበቀሉ በሸዋ ምድር የበቀሉ ብዙ ተጋድሎን የተጋደሉ ብዙ ፍሬን ያፈሩ ይህንን ዓለም ይህንን አገራችንን በወንጌል ብርሃንነት ያረሰረሱ ታላቅ አባታችን ናቸው። እሳቸውን የሰጠን አምላክ ክብር ምስጋና ይግባው። ቅድም ጸባቴ እንዳሉ ሰባት መቶ ሃያ አንድ ነው ምናምን ነው ያሉት ሃያ ስምንት አካባቢ ይሄን አመት ዘመን ሁሉ። ዛሬ ደብረ ሊባኖስ ብትሄዱ ገና ጫገል ሲደርስ አጋንንት የያዘው ሁሉ ኦ ብሎ ይጮሃል። አጋንንት ጸባ፣ አጋንንት በጠላት የተያዙት ሁሉ ይጮሃሉ። እዛ በጠበሉ ብቻ ሳይሆን እዛ ምድሩ ሲረግጡ ብቻ ይፈወሳሉ። ምድረ የመድኃኒት፣ የሰላም፣ የበረከት ምድር። እግዚአብሔር እዚሁ ሀገራችን ደብረ ሊባኖስ የመቶ ኪሎ ሜትር ርቀት ላይ ይህም በረከት እያሳየን ነው። መናፍቃን አይናችሁን፣ እግዚአብሔር አይነ ልቦናችሁን ይግለጥላችሁ። ታውራችኋል። አይናችሁ ጨለማ፣ ልባችሁ ጨለማ እዝነ ልቦናችሁ የደነቆረ ቅዱሳንን ጠላታችሁ የእናንተው በግብር ልጁ የሆናችሁ የዲያብሎስ ልጆች ሆናችኋል። ወደ ህይወት ወደ ብርሃን ይመልሳችሁ። መዳን ያለ ወደ ቅዱሳን ህይወት እግዚአብሔር አከበራቸው። ምምና ምምና ዘተወቅ ፈኪያ ክሙ ተወቅ ፈኪያይ ነው ያላቸው። እናንተን ተቀበለ እኔን ተቀበለ ነው ያለው። ጻድቅን በጻድቅ ስም የተቀበለ ያ ብቻ ሳይሆን ሐዋርያትን እናንተን የሰማ እኔን ሰማ፣ እናንተን የተቀበለ እኔን ተቀበለ የተባሉት ሐዋርያት ናቸው። በአቡነ ተክለ ሃይማኖት ውስጥ እግዚአብሔርን እናያለን። በእሳቸው ህይወት ውስጥ ክርስቶስን እናያለን። ጻድቁ የለበሱት ክርስቶስን ነው። የእሱን ህይወት የእሱን ስም ተሸክመው ጠላትን የቀጠቀጡ፣ ያሳፈሩ ጣዖታትን ከምድረ ኢትዮጵያ ያደቀቁ፣ ያጠፉ ታላቅ ሐዋርያ ናቸው። ባለውለታችን ናቸው ለኢትዮጵያ በተለይ። ስለዚህ በጸሎታቸው በቃል ኪዳናቸው በአማላጅነታቸው ዛሬም ስማቸው ታምርን እየሰራ ድውያንን እየፈወሰ እንደሆነ ቅድም ሰምታችኋል። ምዕመናን እናንተ ለዚህ ተመርጣችሁ በዚህ በብርቅ የበንዝሶና ቅድስት እንደ ወርቅ በነጠረች ተዋህዶ ሃይማኖት ጥላ ስር ስለሆናችሁ እንኳን ደስ አላችሁ። እንኳን ለዚህ መረጣችሁ። ምዕመናን በተለይ ወጣት ልጆቻችን በሃይማኖታችሁ ጽኑ። ሁለት ሃይማኖት፣ ሁለት እግዚአብሔር፣ ሁለት መንግስት የለም። የእግዚአብሔር መንግስት አንድ ናት። እግዚአብሔር በአንድነት በሦስትነት የሚመለክ እሱ አንድ ነው። የእግዚአብሔር መንግስትም አንዲት ናት። ጥምቀትም አንድ ነው፣ ሃይማኖትም አንድ ነው ይላል መጽሐፍ። በሃይማኖታችሁ እንድትጸኑ ነው የምናሳስበው። በዛሬ ዕለት ለቦታው የሚመጥን ቤተመዘክር መዘክር አምናሄ ታድሶ ጥንታዊ መሰረታዊ የሆነ ቅርሱን ሳይለቅ በቅዱስ አባታችን የዛሬ ዓመት ባርገናል። ተባርከዋል፣ ተቀድሷል። ዛሬ ደግሞ ቤተመዘክር ያሉቱ የቤተክርስቲያኒቱ ሀብቶች ንዋያተ ቅድሳቶች እዛ ውስጥ እንዲሆኑ ግሩም የሆነ ሕንፃ ተሰርቶ በ11 ወር ነው ያሉት። በ11 ወር ተሰርቶ ዛሬ ተመርቀዋል። እንኳን ደስ አላችሁ መመና ሰባቴ ገብረ ማርያም ናቸው። እኚህ አለቃችሁ ጎበዝ ናቸው። የልማት አርበኛ ናቸው። ደብረ ሊባኖስም ብዙ ልማት አልምተው ያንን ገደላ ገደል በተፈጥሮ በአቀማመጡ ተዳፋት ነው መሬቱ። እዛ ተዳፋቱ ላይ ብዙ ልማት አልምተው ብዙ ስራዎችን ሰርተው ቦታውን ቦታ አሰኝተው ብርሃን አድርገው አሁንም ደግሞ እድለኛ ናቸው። እዚህ ቦታም ደግሞ እድሳቱን አስመረቁ። እንደገና ቤተ መዘክሩንም አሰርተው በ11 ወር ግሩም የሆነ ህንፃ አሰርተው አስመርቀዋል። እናንተን ይዘው የልማት ኮሚቴን ይዘው ሰበካ ጉባኤን ይዘው የቢሮ ሰራተኛን ይዞ እናንተን አስተባብሮ መቶ መሪ ሆነው እግዚአብሔር አሳክቷቸው አስመርቀዋል እና እሳቸውንም አመስግኗቸው እንኳን ደስ አለዎት፣ እንኳን ለዚህ ያበቃዎት። የቀረውንም የልማት ስራ በተፋጠነ ሁኔታ ጥራቱን በጠበቀ ሰርተው እንደሚያበረክቱ ተስፋ እናደርጋለን። እግዚአብሔር ለዚያ ያብቃዎት። ቅዱስ እግዚአብሔር ይቀድሰ ይሁል፣ እግዚአብሔር ይባርከ፣ ለዛሬ ዓመት ጠብቆ ያድርሰ። ድካማችሁን ድካም ጻድቃን ያደርግላችሁ፣ የልባችሁን መሻት ይፈጽምላችሁ። አባታችን ጻድቁ አቡነ ተክለ ሃይማኖት በቃል ኪዳናቸው፣ በአማላጅነታቸው በጸሎታቸው ሁላችሁንም ይጠብቋችሁ።